አይደለም ይሄ ቁም ነገር ነው። የህይወት ጉዳይ ነው። ምንድነው ይሄ እምነው? አረ ያለ መረን ልብስ ይበላል። እኔ ሊድ እንደናፍኩት። ሰላም እንዴት ናችሁ? ውድ ተከበራችሁ ፋሚሊዎች ደናናችሁ፣ ልኞች ዛሬም እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁ። ያው የዛሬ ቪዲዮ ደስ ይበል አይበል አላውቅም። ትንሽ ከባድ ነው ማለት ከባድ ነው ስላችሁ ያው ስነግራችሁ እናንተ ደስ ሊላችሁ ይችላል ምናምን እና ለኔ ግን አሁን በዚህ ሰዓት መሆኑ ከባድ ነው። ትንሽ ከባድ ያው ብቻ ግን ይሁን በቃ መቀበልን የመሰለ ነገር የለምና ትንሽ ከበድ ያለ ነገር ነው ዛሬ የገጠመኝና ያው ምንድን ነው ዛሬ ማርገዜ ልነግራችሁ ነው የመጣሁት። ማለት የልጅ እናት ልሆን ነው ያው ትንሽ ያስፈራል አይደል ማለት ያው ህይወታችሁ ላይ ትልቅ መቀበል የምትችሉት ነገር በቃ ልጃችሁ ትልቅ ውሳኔ ማለት ልጃችሁ ነው። ልጃችሁ ላይ የምትወስኑት ውሳኔ ትልቅ ውሳኔ ነው። እና ዛሬም እኔ እንግዲህ የልጅነት ስለሆን ነው ያው ማለት እንጃ ያው እንኳን ደሳለሽ ምናምን ልትሉኝ ትችላላችሁ። ገና እንዲህ ብዬ ነው ፕራንክ ማድረጋችሁ ዛሬ ዋና ይሄንን ነው ፕራንክ የምናደርጋቸው። እናንተን እንዳረኳችሁ እነሱንም ፕራንክ እናደርጋቸዋለን። ፕራንክ የምናደርጋቸው ምንድነው? ይሄ እንትን ነው፣ መመርመሪያ ነው። ፕሪጋንስ ቴስት፣ ፕሪጋንስ ቴስት ነው። እና ምንድን ነው እዚ ጋ ይህን አውቀዋለሁ። ሁለት መስመር ካለው እርጉዝ ነው ምናምን የሚባለውን ነገር አውቀዋለሁ። እና እንፍታው እረ ወይኔ! አልፈታልም። ይ ማታቁ ሰዎች በዚህ ተመራመሩ። ምንድን ነው ደግሞ? ይኸውና ይሄ ነው እና እዚህ ላይ መስመር እናደርግበታለን። መስመር ምናደርግበት ደግሞ በእንት ነው በእስክርቢቶ ከዛ ቃል ምን ጌቱ ጋር ጋር አንድ አይ ቲንክ ይመስላል ብዬ አስባለሁ። ነገራችሁት ይመስላል ይመስላል ብዬ አስባለሁ። ያው እና እንግዲህ ልጆቻችን አሁን ማለት ነው ሲመጡ ቪዲዮ እየሰራሁ ነው የምጠብቃቸው እንደተለመደው። ከዛ እንትን እላለሁ እረብሻቸዋለሁ። ምን ሆነሽ ነው? ምን የተበል የተበላሽልኝ የበላሽ፣ አይስማማሽም፣ አልተስማማሽም እስኪኑን ድረስ ነው እያልኩ ምብረብሻቸው እና ከመጡ በኋላ ሪያክሽናቸውን እናያለን። በጣም ነው የምወዳችሁ። ቺ ፕራንክ ትንሽ ከጠጠር ያለች ስለሆነች ሊያለቅሱ ይችላሉ። እኔማ የምፈልገው ልጅ እናት ሆነችልን ምናምን ብለው እንዲያኩኝ ነው። የሚሉትን ይደብራቸዋል፣ ደስ ይላቸዋል የሚለውን አብረን እናያለን። እናት በሆነ አይከፋቸውም። ግን በዚህ ሰዓት ደግሞ እኔ አሁን እናት የመሆነ እንትን ላይ አደለው። ልጅ በስነስርዓት ማሳደግ ሲችል ነው ሞልዶ ብዬ ነው እኔ ማስበው። እነሱ የሚሉትን እናያለን። እወዳቸዋለሁ። ከመጡ በኋላ ሳያቸዋለሁ። ባይ እንዴት ነው?

እ እኔ እየታመምኩኝ እናንተ ምን መቻላም መመሽም አልኩኝ። እንሂድ ወይ ወደ ቤት ወይ?

የኔ ነው ማለት፣ የኔ ነው ማለት፣ እዚህ ላይ እንትኑን አንብበው፣ እዚህ ጋ አንብበው አንድ ከሆነ

ማለት እንዴት አልገባኝ። አገባሽ እንዴ? ሳንሰ ምን አውቃለሁ ወይ አይነት ጥያቄ አይጠየቅም። አሁን እኔ ፍቅረኛ የለኝም? ከማን ነው እንዴት ነው በእናት ዮኒ ንፋስም፣ ንፋስ ያስረግዛል። ታዲያ በንፋስ ጋር ነው፣ በምን ልታረግ ይችላል? እሺ ፍቅረኛ ሳይኖር ሳታገቢ፣ እኛ ሳንኖር የምታወሩ ነገር ሁሉ ለኩ ብቃ፣ አክሰፕት ማረጋችሁንም ነው እኔ ልጅ ፈልጋለሁ። ልጅ በቃ ኖሬ አሁን ልጅ ኖሬ በቃ ማለት ልጅ እወዳለሁ እኔ በጣም ነው። ልጅ ነው አሁን እንዴት ተፈጠረ? ነው ነው ነው አሁን ማለት ነው ምንም ንግግር አያስፈልግም እኔ እቤት ማለት ነው ለስራ ለሁለት አመት ያህል ሌላ ሀገር ልሄድ ነው ብዬ አሳመኛቸዋል ገባህ ከዛው እኔ እዛው ወልጄ ነው የምመጣው ምናም ብያቸዋለሁ እና እኔ አሁን ሀሳቤ ምንድነው እዚሁ ወልጄ እስከ ጨርስ ድረስ እቤት እንዳያቆቅ ነው ነግራቸዋለሁ እና ወደኛ ልትወርድ ነግራቸዋለሁ ወደኛ ልትወርድ ማለት እሺ ጨርሼ በቃ እኔ እቤቴ እወልዳለሁ ከዛም በኋላ እናንተ ማዘርም ስጠይቃችሁ ሁሉም እኔ በስልክ አገኛቸዋለሁ፣ በስልክ አወራቸዋለሁ። ከዛ ውጪ እቤት ምናምን መሄድ ልፈድን ገባ ወዲ ከገፋ በኋላ እቤት መሄድ ስለማልችል እንደዛ እናረጋለን። ለ ይህ የት ናት፣ እንዴት ናት ከተባለ ሁ ወረሻትም ደግሞ ይነግራ ቤተሰብም አያውቅም፣ እኛም ማናውቀው ነገር የለም። ከማን አድርግ እንዴት አደረግሽ፣ እንዴት እንደዚህ ዓይነት ነገር ይፈጠር የማውቀው ነገር ስለሌለ በማላውቀው ነገር ደግሞ አሉ፣ አንቺ ስንት ነገር የሚጠበቅብሽ ልጅ፣ ቤተሰብሽ ስንት ነገር ይጠብቃል፣ አንቺ ዞረሻ

ማለት ነው። አንዴ ሆኗል አይደል? እኛ ልናደርሰሽ አንችም፣ ወንድ ልጅ ነን እኛ። ልናገነፋ፣ ልናጠምት ምናምን አንችልም። ስለዚህ ለቤተሰብ እናሳውቃለን። ምን እኔ ወልጄ ልክ ስደርስ ከዛ የአንድ አመት ልጅ ይዤ በመጣ ቤተሰቦችም አክሰፕት ከማድረግ ወደኋላ ኋላ አይሉም፣ ገባ ስለዚህ በቃ ቢያንስ ትንሽ ገፋ ስትይ ምናምን ስራ እንደማትሰሪ ማን አባሽ አግብቶ

አሁን በግልጽ ተናገርሽ። ነገር እንዴት ተፈጠረ? ማን ምንም ሰር ለምኝም ቢሆን እንደሆነ እኔ አላቅም፣ ግን ከሁለት ዓመት በኋላ በቃ አለቀ። አላምንም ማለት ነው ክዷል ለበት ናን ረዳሽ ማንም ሊያርስሽ አይችልም። እኛ ወንድ ልጆች ቤተሰብ ካወቀው በኋላ ሰማኛ ለቤተሰብ እናገራለን። ካለቀዋላ ነገር ችግር የለውም። ሲጀመር ካልፈለጋችሁ ተውት በቃ እኔ ጓደኝነታችሁን ቢጌ፣ ወንድምነታችሁን ቢጌ ነው እንጂ እኛ ወንድምነታችንን አልካድርም ከዚህ በኋላ

ተሳክቶልናል። ማርያምን ዛሬ ተሳክቶልናል። ሁሌ ይሳካልናል። እኔ ሁሌም እችላለሁ፣ እችላለሁ። ወዳቸዋለሁ። ለማንኛውም ዛሬ ፕራንካችን በተሳካ ሁኔታ ሁኔታ እኔ የምርም ባደርግ እንደዚህ ነው የሚያደርጉኝ እነዚህ ተረገሙ፣ አያቸው። ለማንኛውም ፕራንካችን ዛሬ በአሪፍ ሁኔታ ጨርሰናል። ወዳቸዋለሁ። ሰብስክራይብ ያደርጋችሁ።